በአዳማ ከተማ ስለሚካሄደው አፈሳ ነዋሪዎችና ስጋት። ከሁለት ሳምንት በፊት ጀምሮ በኦሮሚያ የተለያዩ አካባቢ ወጣቶች ከመንገድ እየታፈሱ መሆናቸውን ወላጆችና ወጣቶችና ፖለቲከኞች በተለያዩ ማህበራዊ ሚዲያዎች ላይ እየገለጹ ነው። የግብፁ ፕሬዝዳንት አልሲሲና የሱዳን አልቡርሃን በአባይ ተፋሰስ የወንዝ የውሃ ደህንነት ላይ መወያታቸው ተገለጸ። ሰላም ጤና ይስጥልን ውድ ኢትዮ ከረንት የኢትዮ ገጽ ተከታዮችና አድማጮች እንደምን አላችሁ። ለዕለቱ የተመራረጡ አርዕስተ ዜና ወደ እናንተ ይዘን ቀርበናል። እስከ ፈረጃው ፍጻሜ ድረስ በአብሮነት እንዲዘልቁ በአክሮትና በትትና እንጠይቃለን። ቤተሰብ ለመሆን ላይክ፣ ሸር፣ ሰብስክራይ ማድረግዎን እንዳይረሱ። ወደ ዕለቱ የመጀመሪያ ዝርዝር ዜና ስና ከተማ ስለሚካሄደው አፈሳ የነዋሪዎች ስጋት በቢቢሲ ያነጋገራቸው የከተማ ነዋሪዎች በግዳጅ የታፈኑ ወጣቶች እንደማያውቁና እነርሱ ባሉባቸው ስጋት የተነሳ ድንገት ከታያንስ በሚል ገንዘብ ይዘው እንደሚንቀሳቀሱ ተናግረዋል። ቢቢሲ ከአዲስ አበባ 100 ኪሎ ሜትር ያህል ርቀት የምትገኘው አዳማ ከተማ የሚገኘውና ከመንገድ ላይ ታፍሰው ታጎረው ብናል የተባለው አንድ መጋዘን ተመልክቷል። ይህም የማጎሪያ መጋዘን በመንግስት ባልተቤትነት ስር ያለ ሲሆን፣ በርካታ ወጣቶች በአዳራሹ አካባቢ ተሰብስበው ይታያሉ። የመጋዘኑ መግቢያ አካባቢ ሰዎች እንዳይቀርቡ ገመድ የተወጠረ ሲሆን የኦሮሚያ ሚኒሻ የደንብ ልብስ የለበሱ የጸጥታ ኃይሎች ጥበቃ ያደርጉለታል። ከመጋዘኑ ውጭ ልጆቻቸው እዚያ መጋዘኑ ውስጥ የሚገኙ ቤተሰቦቻቸው እንዲሁ ባሎቻቸው በተያዙባቸው ሴቶች ተሰብስበው ይታያል። የተወሰኑ ሴቶች ጨቅላ ሕጻናት ያዘሉ ሲሆን፣ ሌሎች ደግሞ ለቤተሰቦቻቸው የሚሰጥ ውሃና ምግብ ይዘዋል። ቢቢሲ በዚህ ማቆያ መጋዘን አካባቢ በተሰበሰበ ሰዎች እንደተረዱ ወጣቶች ከመንገድ ላይ ከታፈሱ በኋላ በጸጥታ አካል ተይዘው ወደዚህ ቦታ የመጡ ናቸው። በህዳር ወር የኦሮሚያ ክልል አስተዳደር አካላትና የጸጥታ ኃይሎች ሕጻናትና አእምሮ ህሙማን ጨምሮ በርካታ ሰራዊት እንዲቀላቀሉ በሚል በግዳጅ እንደተያዙና የኢትዮጵያ ሰብአዊ መብቶች ኮሚሽን ይፋ ማድረጉ ይታወሳል። ባዳማ ነዋሪ የሆኑና ለደህንነት በመስጋት ስሙን ከመናገር የተቆጠበው ወጣት ጓደኞቹ ከመንገድ ላይ ተይዘው መታሰራቸውን በመግለጽ እነርሱ ስጋት እንደገባው ለቢቢሲ አፋን ኦሮሞ ተናግረዋል። ከምሽቱ አንድ ሰዓት ከሆነ በኋላ አስቁመው ይወስዱሃል። ማንም ለምን እንደታያስክ አይነግርህም። በመኪና ጭነው ይወስዱሃል ሲል ያለው ሁኔታ ይገልጸዋል። አክሎም ገንዘብ ካለህ ግን ከታያስክ በኋላም የመለቀቅ ተስፋልህ ይላል። ምሽት እንዴት እንደተረፍኩና እኔና ፈጣሪ ነን የምናውቀው። መያዝ ብቻ ሳይሆን ገንዘብ ትጠየቃለህ። እንድትለቀቅ የምትፈልገው ከሆነ ገንዘብ እንድትከፍል ትጠየቃለህ ሲል ይናገራል። በቅርብ ጓደኞቹ የደረሰባቸውን በመግለጽ ሲያስረዱ ሶስት ጓደኛሞች ሳራ ተራ ወይም ማዳም አካባቢ በውጥር ስር አውሏቸዋል። ከአስር ሺዎች የሚቆጠሩ ብር ጉቦ እንዲከፍሉ ተጠየቁ። ከዚያም እነርሱ ለመለቀቅ የግድ ሶስት ሰዎች መተካት ነበረባቸው። የእነርሱ ቦታ ከተማ ውስጥ ዞር ዞር ብለው ሌሎች ሶስት ሰዎች ይዘው ከመጡ በኋላ ነው እነሱ ሶስቱ የተለቀቁት፣ ይላል ቢቢሲ። ያነጋገራቸው በአዳማ ከተማ የሚኖሩ ሌሎች ወጣቶች ድንገት በምሽት በፀጥታ ኃይል በቁጥጥር ስር ከዋለ በሚል ገንዘብ ይዘው እንደሚንቀሳቀሱ ተናግረዋል። ይህ ስጋት የእነርሱ ብቻ ሳይሆን የቤተሰቦቻቸው መሆን የተናገሩት የአዳማ ነዋሪ ወጣት ነኝ፣ ቤተሰብ መስርቻለሁ፣ ልጅ አለ፣ ከተያዝኩ በሚል ከፍተኛ ስጋት ውስጥ ነኝ፣ ይላል። ስለዚህ ሰዎች በብዛት የሚታፈሱበት አካባቢ ርቆ ለመንቀሳቀስ እሞክራለሁ፣ ገፍቶ ከመጣ የሚለው ደግሞ የምለቀቅበት ብር በኪሴ ይዤ እንቀሳቀሳለሁ፣ ይላል። በአዳማ ከተማ የጸጥታ ኃይሎች በቁጥጥር ስር የሚያውሏቸው ሰዎች ቁጥር እያንዳንዱ ጸጥታ አባላትና ወረዳ አመራሮች ተተምኖ የተሰጠ መሆኑን እነዚህ ግለሰቦች ይናገራሉ። ቢቢሲ በአዳማ ከተማ የሚካሄደው አፈሳ እንዲሁም በአስተዳደሩ ላይ ስለሚቀርቡ ውንጀላዎች በተመለከተ ምላሽ ለማግኘት ያደረገው ጥረት አልተሳካም። ቢቢሲ አስተያየታቸውን የሰጡት የአዳማ ከተማ ነዋሪች አመራሮቹ ምን ያህል ሰዎች እንደሚጠበቅባቸው ተነግሯቸዋል። ስለዚህ ያገኙትን ያፍሳሉ። የተጣለባቸውን ኮታ ለመሙላት ሲሉ ጫባ በመጥረግ ስራ ላይ የተሰማሩ ሊስትሮች ሳይቀር በውጥር ስር ያውላሉ ብለዋል። ሌላው ደግሞ የረማ ከተማ ነዋሪ በበኩሉ በተለያዩ አካባቢዎች ከመንገድ ላይ የሚታፈሱ ወጣቶች ላይ ድብደባና የሰብአዊ መብት ጥሰት እንደሚፈጸም ይናገራሉ። በኦሮሚያ ክልል መንግስት እንዲሁም ከመከላከያ ሰራዊት እየታፈሱ በአዳራሽ ውስጥ ተይዘው ስለሚገኙና የመከላከያ ሰራዊት አባላት የግዳጅ ምልመላ ነው በሚባል ጉዳዩ ለቢሲ አፋን ኦሮሞ ምላሽ ለማግኘት ያደረገው ጥረት አልተሳካም። እስካሁን ድረስ በኦሮሚያ ክልል መንግስትም ሆነ በፌዴራል መንግስት በግዳጅ እየታፈሱ ስለሚታሰሩ ሰዎች ያሉት ነገር የለም። ከመከላከያ ሚኒስቴር ምልመላ መስፈርት ውጭ በግዳጅ የተያዙ ህጻናትና በማስለቀቅ ቤተሰቦቻቸው ከፍተኛ ገንዘብ ጭምር እንደሚከፍሉ ባለስልጣን ማስገደጃ የኢትዮጵያ ሰብአዊ መብት ኮሚሽን ኢሰመኩ ህዳር 26 2017 ባወጣው ምርመራ እንደደረሰበት መግለጹ ይታወሳል። በወቅቱ አንዳንድ የኦሮሚያ ክልል የሚኒሻ አባላት ወጣቶች ለመከላከያ ሰራዊት አባልነት ምልመላ በሚል ከያዙ በኋላ መልቀቃቸው ቤተሰቦቻቸው ገንዘብ እንዲከፍሉ ያስገድዱ መሆኑን ኮሚሽኑ አረጋግጫለሁ ብለዋል። አንዳንድ አካባቢዎች የመከላከያ ሰራዊት አመራሮች ከመስፈርቱ ውጭ የተደረገ ምልመላ መሆኑን ከመግለጽ በክልሉ የጸጥታ አካላት የተያዙ ሰልፎች ከማቆያ ስፍራ እንዲለቀቁ ያደረገ መሆኑን መገንዘቡ ኢሰመኮ አመላክተዋል። የግብፁ ፕሬዚዳንት አልሲሲና የሱዳኑ አልቡርሃን በአባይ ተፋሰስ የውሃ ደህንነት ላይ መወያታቸው ተገለጸ። የግብፁ ፕሬዚዳንት አብዱልፈታ አልሲሲና የሱዳኑ ጄኔራል አብዱልፈታህ አልቡርሃን በናይል ተፋሰስ ላይ የውሃ ደህንነትና በጋራ ለማስጠበቅ መወያታቸው ተገልጿል። የሱዳኑ ፕሬዚዳንት ጄኔራል አልቡርሃን ሰኞ ዕለት በግብፅ ካይሮ ጉብኝት ባደረጉበት ወቅት ሁለቱ መሪዎች የተለያዩ ጉዳዮች ላይ መወያታቸውን የገለጹ ሲሆን በአፍሪካ ቀንድ ጉዳዮች በተለይ በአባይ ተፋሰስ ዙሪያ መነጋገራቸውን የግብፁ ፕሬዚዳንት ጽህፈት ቤት አሳውቋል። የሁለቱ ሀገራት መሪዎች ባወጡት መግለጫ ላይ መሪዎቹ በሱዳን መልሶ ግንባታና በውሃ ደህንነት መወያየታቸውን ገልጸው የሁለቱ ሀገራት የውሃ ደህንነት ለማስጠበቅ መነጋገራቸውን የገለጹት የግብፁ ፕሬዝዳንት ተቃል አቀባይና መሪዎቹ በውይይቱ ወቅት በብሉ ናይል ላይ የሚወሰድ የተናጠለ እርምጃ ተቃውመዋል ብለዋል። የሁለቱ ሀገራት መሪዎች በአባይ ተፋሰስ ላይ የሚገኘው ሀገራት ተጠቃሚ የሚሆኑበት የዓለም አቀፋዊ ሕግን ለማክበር እንደሚሰሩ መነጋገራቸው ተገልጿል። በሁለቱ ሀገራት መካከል ያለው የአመለካከት ውህደትና በግብፅና በሱዳን ብሔራዊ ደህንነት መካከል ባለው ጥብቅ ትስስር የተደገፈ ነው ያሉት ፕሬዝዳንት ጽህፈት ቤቱ በአባይ ተፋሰስ የሚኖረው የውሃ ደህንነት በጋራ ለማስጠበቅ መነጋገራቸው ተገልጿል። ግብፅ በህዳሴው ግድብ የውሃ ሙሊትና ከግድቡ የሚለቀቀ የውሃ መጠን ህጋዊና አስገዳጅ የሶስትዮሽ ስምምነት ካልተፈረመ የኢትዮጵያ የውሃ ሙሊት ማከናወን እንደሌለባት ስትወተውት ቆይታለች። ኢትዮጵያ በበኩሏ ሶስት ሀገራት በአባይ ወንዝ ላይ ባላቸው የውሃ ድርሻ ላይ መስማማት ከቻሉ ከህዳሴው ግድብ የሚለቀቀ የውሃ መጠን በተመለከተ አሳሪ ስምምነት ላይ መድረስ እንደሚችል አቋሟን አሳውቃለች በሚመለከት በአፍሪካ ህብረት አሸማጋይነት በተከታታይ ሲካሄድ የነበረው የሶስትዮሽ ድርድር ሳይሳካ ያለ ውጤት መበተን ይታወሳል። ግንባታው በዚህ ዓመት እንደሚጠናቀቅ የተነገረው ታላቁ የኢትዮጵያ ህዳሴ ግድብ በተወሰነ ደረጃ ኃይል እያመነጨ ነው። ግብፅ ግድቡ ላይ በአባይ ወንዝ የምታገኘ ውሃ መጠን ይቀንሳል በሚል ስጋት ስትገልጽ ቆይታለች። ኢትዮጵያ ግንባታውን ስታጠናቅቅ በተቃረበበችበት የኢትዮጵያ ህዳሴ ግድብ ዙሪያ ለዓመታት ተቃውሞ ስታሰማ የቆየች ግብጽ፣ ኢትዮጵያ እያሳየች ካለው በቀይ ባህር በኩል መተላለፊያ በር ከማግኘት አራሪም የአካባቢ ሀገራት እያስተባበረች ነው። ባለፈው ሳምንት ግብጽ ከጅቡቲ ጋር የቀይ ባህርና የኤደን ባህር ሰላጤ አስተዳደርና የጸጥታ ጉዳዮች የውሃ አካላት የሚጎራበታት አገራት ብቸኛ ኃላፊ እንደሆኑ ተስማምታለች። የሶማሌ የውጭ ጉዳይ ሚኒስትር አህመድ ሞአሊ ፌቂ ታህሳስ ወር ላይ ወደ ግብጽ በተጓዝበት ወቅት የግብጽ መንግስት ተመሳሳይ አቋም አንጸባርቋል። የግብጽ የውጭ ጉዳይ ሚኒስትር ባደል አብድላቲ ባደረጉ ንግግር ቀይ ባህር ሊጠቀሙበት የሚገባ ተጎራባች ሀገር ብቻ እንደሆኑና ሌላ አካል ወደ ቀይ ባህር እንዲገባ ልንፈቅድለት እንደማይገባ በግልጽ በአደባባይ ተናግረዋል። ባለፈው መጋቢት ወር ላይ የኤርትራ የውጭ ጉዳይ ሚኒስትር ኡስማን ሳለ ወደ ግብፅ ተጉዘው ከፕሬዝዳንት አልሲሲ በተነጋገሩበት ወቅትም በተመሳሳይ ቀይ ባህር አስተዳደርና ደህንነት ጉዳይ የተጎራባች ሀገራት ብቸኛ ሚና እንደሆኑ መስማማታቸውን ተገልጾ ነበር። በትናንትናው ዕለት በግብፅ ፕሬዝዳንት ጽሕፈት ቤት የተገናኙት ፕሬዝዳንት አልሲሲና አልቡርሃን በሁለቱ ሀገራት ያላቸው የሁለትዮሽ ግንኙነት ለማጠናከር ተወያይተዋል። ግብፅ ሱዳን መልሶ ለመገንባት የሚደረገው ጥረት ላይም ተሳታፊ እንደምትሆን ተገልጿል። በሁለቱ መሪዎች መካከል የተደረገው ውይይት የሱዳን ጦር ኃይሎች ኃይሎች ዋና ከተማይቱን ካርቱም እንደገና መቆጣጠሩን ተከትሎ የተከሰቱ ለውጦች ላይ ያተኮረ እንደነበረ ፕሬዚዳንቱ ጽፈት ቤት መግለጻቸው ላይ አመላክተዋል። በዚህም ውይይት ላይ ግጭት በተከሰተባቸው አካባቢ የሚኖሩ የሱዳን ዜጎች አስፈላጊውን ድጋፍ እገዛ ለማድረግ የሚደረገውን ጥረካ አጠናክረው እንደመቀጠል እንዳለባቸው ሁለቱም ወገኖች ተስማምተዋል። ቡርሃን ግን ከግብፅ ጋር ያላቸው ግንኙነት ታሪካዊና ስር የሰደደ እንዲሁም ስትራቴጂካዊ መሆናቸው መግለጻቸው በመግለጫው ላይ ተመላክተዋል። አልሲሲ በበኩላቸው ለሱዳን መረጋጋትና የመንግስት ተቋማት መጠናከር ያላቸውን ድጋፍ ገልጸው መልሶ ግንባታ ሂደቱ እንደሚሳተፉ አስታውቀዋል። ካይሮ በካርቱም ጋር የሚኖራት ግንኙነት እንደምታጠናክር የገለጹት አልሲሲ ሁለቱም ሀገራት ባላቸው ስትራቴጂክ ግንኙነት ላይ ኩራት እንደሚሰማቸው መናገራቸው ጽሕፈት ቤታቸው ገልጸዋል።